የኢትዮጵያ መድኃኒት አቅራቢ አገልግሎት ከከፈታቸው ቅርንጫፎች መካከል በቀዳሚነት የሚጠቀሰው የነቀምቴ ቅርንጫፍ በምዕራብ ኢትዮጵያ የሚገኙ ወደ 7 ሚሊዮን የሚጠጉ የማህበረሰብ ክፍሎችን ለሕክምና ግብአት ለማሰራጨት ታልሞ የተከፈተ ሲሆን፣ በቅርንጫፉም ተገኝተን የሕክምና ግብአት አቅርቦቱ ምን እንደሚመስልና መሰል ጉዳዮችን ተመልክተን ለእናንተ ልናስቃኛችሁ ወደናል። አብራችሁን ቆዩ። የነቀምቴ ቅርንጫፍ የተመሰረተው በ1999 ትንሽ ሰራተኞችን ይዞ ነው። ወደ አስር ሰራተኞችን ይዞ ያው በጊዜው አሶሳ ብራንችም ስላልተከፈተ ለምዕራብ ኢትዮጵያ ያሉት ህዝቦችን አሶሳ ክልልን ጨምሮ ለኦሮሚያ ወደ ስድስት ዞኖችን ሊያገለግል እየተመሰረተ ብራንች ነው። ነቀምቴ ብራንች ወደ ሰባት ሚሊዮን የሚገኙ ወደ ምዕራብ ኢትዮጵያ የሚገኙትን ህዝቦችን ነው የሚያገለግለው። ከኦሮሚያ ክልል ወደ ስድስት ዞኖች ነው የምንሰርቭን የምናደርገው። ከቤኒሻንጉል ክልል አንድ ዞን ስፔሻሊ አንድ ወረዳ ነው ሰርቭ የምናደርገው። ሄልዚ ፋሲሊቲያችን ስናይ ወደ 26 ሆስፒታል ነው። 26 ሆስፒታል፣ 298 ሄልዝ ሴንተር፣ አንድ ሪጅናል ላብ እና አንድ ብሌድ ባንክ እንዲሁም ወደ 78 ወረዳ የመደበኛ መድኒትና ሄልዝ ፕሮግራም መድኒትን ሰርቭ እያደረግን ነው እያገለገለ ነው። የግብአት መገኘት መጠንን ስንመለከት አቬላቢሊቲያችን የተገላባጭ ፈንድ ወደ 75 ነው። የልዝ ፕሮግራም ወደ 88 ነው። ይህም ማለት ማዕከል ያለውን ግብዓት በጊዜው ጠይቀን ስለምንወስድ ያለው የብራንቹና የማዕከል ልዩነት ያለው የሄድ ኦፊስ ልዩነት በጣም እየጠበበ እየመጣ ነው። አሁን ኢቨን ሌላ ብራንችም ላይ ካለው እኛ ጋር ከለለው በትራንስፌርም ስለምንወስድ ሪዲስትሪቡሽንም ስለምንሰራ አሁን ያለው አቬላቢሊቲያችን ጥሩ ሁኔታ ላይ ነው ያለው። የቀጥታ ስርጭታችን ያው እየተሻሻለ መጥተዋል፣ ግን ባለፉት ሶስት ሁለት ዓመታት ውስጥ የሴኪሪቲ የጸጥታ ችግር ስለነበር ትንሽ የተቆራረጠ ነበር። ግን 60 ፐርሰንት ላይ ነው ያለ ነው። አሁን ወደ 79 ወደ 80 ላይ ማሳደግ እየሰራ ነው ከባለድርሻ አካላት ጋር። ማላሪያ አሁንም እዚህ አካባቢ ይገኛል፣ ትንሽ አሁን ቀንሰዋል። ወደፊት ግን ዝናብም ስላለ ሲዝኑም እየመጣ ስለሆነ እንደ ባለፈው ዓመት ከሆነ ትንሽ ሊያስቸግረን ስለሚችል የበለጠ ተረባርበን ህብረተሰባችንን በመድኃኒት እጦት እንዳይሞት ለማድረግ ብዙ ስራ እየሰራን ነው። በፐርሰንቴጅ አሁን እንደ ክልል ብዙውን ዞኖች የምናገለግለው ኦሮሚያ ክልል ስለሆነ ከኦሮሚያ ክልል ካሉት ከኦሮሚያ ዞኖች ደግሞ ማላሪያ ያለበት ቦታ ሁሉም ማለት ይቻላል ከ60 በላይ ያለው በእኛ ሀብስ ሥር የሚገለገሉ ጤና ተቋማቶች ናቸው። በዚህ ዘጠኝ ወር ባለፈው ዘጠኝ ወራት ውስጥ ወደ 25 ሚሊዮን ማከም የሚችል የወባ መድኃኒትን አሰራጭተናል። ክምችትም አለን። ተነጋግረን እየሰራን ነው። ከሄድ ኦፊስ ጋርም ተነጋግረን እስፔሻሊ እነዚህ የወባ መድኃኒቶች ስቶካውት እንዳይሆኑ ዴሊ ፎሎ እናደርጋለን። ከዞኖችም ጋር እንነጋገራለን። ምን እጥረት አለ? ምን እናምጣላችሁ? ህብረተሰቡ በመላጦት መጎዳት ስለሌለበት፣ ዴይሊ ፎሎ አፑ በጣም ሀይ ነው። ስፔሻሊ የወባን መድኃኒቶችን ክትትል በጣም ሀይ ነው። እዚህ መጋዘን ውስጥ የሚሰራውን ስራ ስቶር ማድረግ ነው። እቃ ይመጣል። በዚህ ማስገቢያ በራችን ነው ቀጥታ እቃ ሲመጣልን፣ በዚህ ረሲቭ እናደርጋለን። ረሲብ የምናደርገው ወረቀቱን እንቀበላለን። ስመጣ መኪና እና እዛ ወረቀት ላይ ያለውን እቃ እያስተያየን ባች፣ ኤክስፓሪ ዴት፣ ኳንቲቲውን እያየን እያወረን አንድ በአንድ ቼክ እያረግን እናስገባለን። ከዛ ፓሌት ላይ ካረግን በኋላ ያ ማሽን የሚታይሽ ከሆነ እዛ ማሽን ራፕ እናረጋለን። ራፕ ተደርጎ ከዛ ፑት አዌይ እንሰራለን። ራፕ ካረግን በኋላ ቦታ እናስይዛለን ማለት ነው። ኢአርፒን ተከትለን ያለነውን ክፍት ቦታ አይተን እዛ ላይ እናረጋለን። ፎርክሊፍት አለን። በፎርክሊፍት ሊፍት አንስተን ከሲስተም ጋር ያስተያየ በሲስተም ሪሲቭ አድርገን ከዛ በኋላ ፑት እናረጋለን። ከዛ ቼክ እናረጋለን። ፊዚካሊ አስቀመጥነውን ቦታ በሲስተም ተቀምጠዋል ወይ የምለውን ቼክ እያደረግ እንደዚህ እንሰራለን። እዚህ ውስጥ ማለት ነው። እያንዳንዱ እንቅስቃሴ እዚህ ቤት ውስጥ በካሜራ እየታስር ነው እና እዛ ሲሲቲቪ ካሜራ አለ የሚቆጣጠሩት እዛ ባለሙያው አሁን እዚህ ያለውን እንቅስቃሴ እዛ ታገኛለሽ። ጠቅላላ ካሜራ አሁን ክፍት ነው። ካሜራ ያለበት ቦታ እቃ እናስቀምጥን እዛ ጋር ብታይ፣ እዛ ብታይ ክፍት ነው ካሜራው፣ ፋንክሽናል ነው። እቃ የት እንደተቀመጠ፣ መቼ እንደተቀመጠ፣ ማን እንዳስቀመጠ፣ ማን ሄደው እንዳነሳ ይህን ሁሉ ይቆጣጠራል። ኢፍስ አጠቃላይ 19ኛውን ቅርንጫፍና ሄድ ኦፊስን ጨምሮ የተገበርን ያለው የኢአርፒ ወይም ኢንተርፕራይዝ ሪሶርስ ፕላኒንግ እኛም እንደ ቅርንጫፍ በመጀመሪያ ሙጁል ትሬንች ዋን ላይ ወደ ሰባት ሙጁሎችን ስራ ላይ ውለናል። ኤፌክቲቭሊ እየሰራን ነው። ትሬንች ቱ ላይም ኤምፕሎይ ሰልፍ ሰርቪስ፣ ማኔጀር ሰልፍ ሰርቪስ እንዲሁም ከኢደብሊዩ ኤም ዌርሃውስ ከኢደብሊዩም ደግሞ ሁለት ሙጁሎችን ኢፌክቲቭሊ እየሰራ ነው። ስፔሻሊ ዌብ ማኔጅመንትና ሪፕሌስመንትን እየሰራ ነው። ስልጠና ተሰጥቷል። በኢአርፒ ነው የምንሰራው። አሁን አሁን እንደነገርኩሽ ቀጥታ አምጥታም ከተቀበልን በኋላ ቼክ የሚደረገውን ነገር ቼክ ካረግን በኋላ ፊዚካሊ እናስቀምጠዋለን። ከዛ ከሲስተም ጋር ነው የምናስተያየው። ቀጥታ አንድ ቃ አሁን ይህንን ብታይ ይሄን ነገር አሁን እዚ ላይ የዘስ ዘስ ቢቴጂ ሲስተም ላይ ይሄን ነገር ይሄንን እቃ ይጠራል። እና ከሲስተም ጋር አስተያየት ነው ቼክ እያረግ ቀጥታ ይሄ ዕቃ የት እንዳለ እዛ ሲስተም ላይ ሆነሽ ታገኛለሽ ማለት ነው። ጀነራሊ ኤአርፒ ላይ ጥሩ እየሰራን ነው። ሙጅ ትረንች ዋንም ትረንችቱን ኢፌክቲቭሊ እየተገበር ነው እንደ ብራንቻችን። ሌላው ፒኤምኤስ ነው። ፒኤምኤስ ፐርፎርማንስ ሞኒተሪንግ ሲስተም ለሁሉም ሰራተኞች ታርጌት በመጀመሪያ ዓመት ላይ ሴት ተደርገዋል። ሁሉም ሰራተኛውም ዴሊ ዴሪውን እየሞላ መጨረሻ ላይ ደግሞ በአመት ሁለት ጊዜ በሱ ኢቫሉዌት ይደረጋል። እሱ ነው የሚመዘነው ማለት ነው። ሌላው እንደ ኢኒሽቲቭ እየሰራን ያለነው የካይዘን ፍልስብና ነው። የካይዘን ፍልስብና ከሄድ ኦፊስ በፍላጎታችን እና በጥያቄያችን መሰረት ሄድ ኦፊስን ብዙ ጊዜ ስንጠይቅ ነበር። ዘንድሮ ተፈቅዶልን ቲም መጥቶ ከሄድ ኦፊስ አሰስመንት ሰርተዋል። እኛ ሰራተኞችም ኢንፎርም አድርገናል፣ ምን መስራት አለብን። የሆነ ቤዝ አሰስመንት ስለተሰራ እሱንም ለመስራት ሁሉም ሰራተኛ ዝግጅቱን አጠቃቆ እየጠበቅን ነው ነው ከባለድርሻ አካላት ጋር በቅንጅት እየሰራ ነው ስፔሻሊ ከዞን አስተዳደሮች ከሁሉም ከመመለከታቸው ጋር በቅንጅት ነው የምንሰራው። ለምን ሰፕላይ ቼን የሁሉም ባለድርሻ አካላት ርብርብ ስለሚያስፈልግ፣ ባለፈው ሳምንት አጋጣሚ የሆነው ከባለድርሻ አካላት ጋር ስብሰባ ነበረን። ከሰባቱ ዞን የተወጣጡ ስፔሻሊ የመስሪያ ቤት ኃላፊዎች እኛን የሚደግፉትን በአንድም በሌላ የሚደግፉትም ከባለድርሻ አካላት ጋር ምክክር ነበረን። እነሱም ጥሩ ሀሳቦች አስተውልናል ለእኛም በምንሰራው ስራ ላይ ማነቆ የሚሆኑብንን ነገር የሚያስቸግሩንን ነገር ለመፍታት ከነሱ ጋር እንደምንሰራ እነሱም የቻሉትን ያህል እንደምረዱን ተስማምተን ለቀጣይም የሆነ እቅድ አውጥተን ተለያይተናል። እንደምታወቀው ያው ነቀምቴ ብራንች ከዚህ በፊት አንድ ሁለት ዓመታት በፊት የጸጥታ ጉዳይ አስቸጋሪ ነበር። ያው ግባት ደግሞ ወይ መድኃኒት ለህብረተሰቡ መድረስ ስላለበት የቻልነውን ያህል እያደረስን ነበር ጤና ተቋማትን ያልቻልነውን ደግሞ ያሉት የጎረቤት ወረዳዎች ለዞንም እየሰጠን ካልተቻለ ደግሞ ፋሲሊቲዎች ወይ አምቡላንስ ወይ ግል መኪና ይዞ ስመጡ የሆነ ድጋፍ እየሰጠን የነዳጅና የአበል እየሰጠን ህብረተሰቡ መድኃኒቱን እንዲያገኝ እያደረገን ነበር። ለምን የመድኃኒት የመልካም አስተዳደር ችግርም ስለሚሆን እዚህ አካባቢ ደግሞ የወባ ወረሽኝም ስለተነሳ ህብረተሰቡ እንዳይጎዳ በቻል ነው ያይል ከስቴክሆልደራችን ከባለ ድርሻ አካላት ጋር ተቀናጅተን እየሰራን ስፔሻ ከጸጥታ ጉዳይ ከምመለከታቸው ጋር እየሰራን ህብረተሰቡ መድኃኒቱን እንዲያገኝ በየጊዜው እየሰራ ነው። አሁን በዚህ ዓመት ስፔሻሊ የ2017 ላይ የጸጥታ ጉዳይ እየተሻሻለ ነው። እኛም ከዚህ በፊት የማንደርሳቸውን ቦታዎች ከጸጥታ ጋር እየተነጋገርን የማሰራጨት አድማሳችንን ወይም ላስት ማይል እያሰፋን እየሄድን ነው። ሁሉም ባለድርሻ አካላቶችም ማመስገን ይፈልጋለሁ። ሁሉም ባለድርሻ አካላት ማለት የጸጥታ ጉዳይ ላይ የተሰማሩትን የመከላከያም፣ የፖሊስም፣ የአካባቢ የጸጥታ ኃይልም ሁሉም ይደግፉናል። በምንጠይቀው ጥያቄ ላይ ኢሚዲት አክሽን ነው የሚሰጡን እና በዚህ አጋጣሚ ላመሰግናቸው እወዳለሁ። ይሄ ድጋፍ ደግሞ መቀጠል አለበት። ህብረተሰባችን የመድኃኒት ችግር እንዳያጋጥም እና የሚከሰቱትን አንዳንድ ኢቨንቶችን እንዳይጎዳ ስፔሻሊ እንዳልኩት የማላሪያ ወይም የወባ ስርጭት በጣም ከፍተኛ ሁኔታ እዚህ አካባቢ ስላለ ህብረተሰቡ ደግሞ መድኃኒት ማገኘት ስላለበት ድጋፋቸው ከዚህ በፊት የነበረው በላይ መቀጠል እንዳለበት ሳሳስብ ይወዳለሁ። ይህንን የምንከታተለው ፒአይ የሚባል ፐርፔቹዋል ኢንቨንተሪ በየቀኑ ቆጠራ እናካሂዳለን። ሰው ተመድቦ ከመጋዘን ከማጋዝን ዌር ሀውስ ማናጀር ዌር ሀውስ ኦፕሬተር እና ከፎርክሊንት ፕሊንትን ጨምረን ፒአይ እንሰራለን። በየቀኑ እንቆጥራለን፣ እቃ ማለት ነው። እናያለን፣ ቼክ እናደርጋለን። ኤክስፓየሪ ዴቱ፣ ባቹ ኳንቲቲ፣ ማኑፋክቸረሩ እያል ቼክ እናደርጋለን። በየቀኑ እቃው የትየት እንዳለ ቼክ ስለሚናደርግ ኤክስፓየሪ ዴት የትኛው እቃ መቼ ኤክስ እንደሚያደርግ እናውቃለን ማለት ነው። በየቀኑ ይታያል። ስለዚህ ለኤክስ ሲቃረብ ቶሎ እርምጃ እንድወሰድበት እናደርጋለን። ካልሆነ ሄዶ ሄዶ ኤክስ ካረገ ደግሞ አውት ባውንድ የሚባል ቦታ እዛ ኤክስ ያረገውን ለይተን እዛ እናስቀምጣለን። እዚህ ላይ የምንሰራውን ስራ ሁሉም ሰው ተባብሮ ነው የምሰራው። የቲም ስራ ነው። የኔ ያንተ ያንቺ የሚባል ነገር የለም። እቃ መጥቶ ገብቶ ዞሮ እስኪወጣ ድረስ በዚህ እናስገባለን፣ መውጫ በራችን በዛ ነው። እዚህ ውስጥ ያለው ሰራተኛ ጠቅላላ ይሳተፍበታል። ማንም ይመለከታል ማለት ነው። ሁሉም ተረባርበው ይሰራሉ። በዚህ እያስተናገርን ቅርንጫፉን እያገለገልን እንገኛለን ማለት ነው። እዚህ ውስጥ ያለውን ስራ ስፔሻሊ እንዳልኩት ባለድርሻ አካላቶችን ማመስገን እፈልጋለሁ። ለምን በምንሰራው ስራ ላይ አሁን ነዳጅ በምንጠይቅበት፣ ውሃ በምንጠይቅበት፣ ሁሉም ነገር በምንጠይቅበት ጊዜ ጥሩ ሪስፖንስ ስለምሰጡን፣ ጥሩ መልስ ስለምሰጡ እነሱንም ማመስገን እፈልጋለሁ። የኛ ሄድ ኦፊስ መማከልም ማመስገን እፈልጋለሁ። ለምን ግብአትን በምንጠይቅበት ጊዜ ምንም እንትን ሳይሉ ቶሎ ስለሚልኩልን እነሱንም ማመስገን እፈልጋለሁ።